ወደ አስቀደምንላቸው መረጃችን ስናመራ አውሮፓ የሚኖሩ ኢትዮጵያውያን ኢትዮጵያ ውስጥ ይፈጸማል ያሉትን ግድያ በሰልፍ ባወገዙበት ወቅት ምን ተፈጠርም። ጀርመንና በአጎራባች የአውሮፓ ሀገራት የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ኢትዮጵያ ውስጥ በተለይ በኦርቶዶክስ ተዋሕዶ ክርስቲያኖች ላይ ይፈጸማል ያሉትን ግድያ፣ ግፍና ማፈናቀል በበርሊን ጀርመን ውስጥ ባደረጉት የአደባባይ ሰልፍ አውግዘዋል። ሰልፉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጀርመንና ና አካባቢው ሀገረ ስብከት አስተባባሪነት የተጠራ ሲሆን በተለያዩ የጀርመን ከተሞች እንዲሁም በጀርመን አጎራባች የአውሮፓ ሀገራት ውስጥ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያንም ተሳትፈውበታል። ሰልፈኞቹ እንደሚሉት የኢትዮጵያ መንግስት በተለያዩ አካባቢዎች በተደጋጋሚና ሆን ተብሎ የሚፈጸመውን ግድያና ግፍ እስካሁን ማስቆም አልቻለም። ኢትዮጵያ ውስጥ በአሁኑ ጊዜ የሚፈጸመው በቃላት ተገልጾ የሚያልቅ አይደለም ያሉት የመረጃ ምንጫችን ያነጋገራቸው ከተሳታፊዎቹ አንዱ የሆኑት በጀርመን የኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን መስራችና የኮሎኝ ደብረሰላም ቅዱስ ሚካኤል አስተዳ ተወዳዳሪ ሊቀ ካናት ዶክተር መራሃዊ ተበጀ፣ ሰዎች በቋንቋቸው እንደዚሁም በሃይማኖታቸው ተለይተው እየታረዱ እየተጨረሰ ይህን ያህል ግፍ ሲፈጸምባቸው የኢትዮጵያ መንግስት ተብዬ ይህንን ሰቆቃ ሊያስቆም አልቻለም በማለት ድምፃቸውን በዓለም ሸንጎ ለማሰማት መውጣታቸውንም ገልጸዋል። የሰልፉ ተሳታፊዎችም ኢትዮጵያውያን ካናትና ምእመናን ብቻ ሳይሆኑ የሌሎች ሀገራት ዜጎችም አብሯቸው ድምጻቸውን እያሰሙ እንደሆነም አመላክተዋል። በተለይም በኦሮሚያ ክልል አርሲ፣ ጅማ፣ ወለጋ፣ ሻሸመኔ እንዲሁም በሀረር ክርስቲያን ሱዳኖች መገደላቸውን የገለጹት ሊቀ ካናት ዶክተር ምራዊ በአጠቃላይ በሀገሪቱ ግፍ እየተፈጸመ ነው በማለትም በጀርመኗ ዋና ከተማ በርሊን ለሰልፍ ያስወጣቸውን ምክንያትም ዘርዝረዋል። ኢትዮጵያ ውስጥ እየተፈጸመ ያለው አለም ያወቀው ፀሐይ የሞቀው ጉዳይ ነው ያሉት የጀርመንና አካባቢው ሀገረ ስብከት ስራ አስኪያጅ መላከመዊ ልሳነ ወርቅ ውቤ በበኩላቸውም ከሚገደሉት ሌላ የሚታፈኑ፣ የታገቱ፣ የተፈናቀሉና ሀብት ንብረታቸው የተወሰደባቸው እንዲያውም ጨረቃ ላይ የቀሩ በረሃብ እያለቁ ያሉ አካለ ስንኩላን የሆኑ ክርስቲያኖች ናቸው በማለትም እነዚህ ወገኖች የሚደርስላቸውን አተዋልም ነው ያሉት። በዋና ከተማዋ በርሊን ሰልፉ የተካሄደው የኢትዮ ጀርመን የኢኮኖሚ ትብብር ጉባኤ እየተከናወነ ባለበትም እለት ነው። ወደ ቀጣይ ጉዳያችን ስናመራ ተይዘው የመጡ ስልኮች ብዙ ነገር እየነገሩን ነው ሲሉ ዲያቆን ዳንኤል ክብረት በማህበራዊ ትስስር ገጻቸው ላይ ያጋሩት መረጃ እጅግ እያነጋገረ ይገኛል። ከሰሞኑ በአንድ በፋኖ አባል ተፈጸመ የተባለ ዘግናኝ ድርጊት በተለያዩ ማህበራዊ ትስስር ገጾች ላይ በስፋት እየተዘዋወረ ይገኛል። ታዲያ ይህንንም ተከትሎ ዲያቆን ዳንኤል ክብረት በማህበራዊ ትስስር ገጻቸው ላይ ያጋሩት ነው የተባለው መልእክትም በርካቶች እየተቀባበሉት ይገኛሉ። የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ጉዳይ አማካሪ ዲያቆን ዳንኤል ክብረት በ ፌስቡክ ገጻቸው የሚከተለውን መልእክት አስተላልፈዋል። ተይዘው የመጡ ስልኮች ብዙ ነገር እየነገሩን ነው። እጃው ሰው ከማን ጋር እንደሚገናኙ፣ ማን ገንዘብ እንደሚልክላቸው፣ እነማንን እንደደፈሩ፣ እነማንን እንደገደሉ፣ እነማንን እንዳገቱ፣ ብዙ ብዙ ነገር እየነገሩን ነው። ሰዎቹ በግፍ ስለሚዝናኑ ነውርን ሁሉ ቀድተው ያስቀምጣሉ። ከተያዙት መረጃዎች መካከል አንዳንዶቹ ይለቀቃሉ፣ አንዳንዶቹ ግን ለሕዝብና ለሞራል ሲባል ይቀመጣሉ። የግፍ ቪዲዮ በመለቀቁ ዛሬ ከሚንጨርጨሩ ብዙዎቹም እነዚህ ስልኮቹ ውስጥ አሉ በማለትም የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሆኑት ዲያቆን ዳንኤል ክብረት ይህንን ማለታቸውን ተቀጥሎ መረጃው በተለያዩ ማህበራዊ ትስስር ገጾች ላይ በስፋት እየተናፈሰ ይገኛል። ወደ ቀጣይ ጉዳያችን ስናመራ እጅግ አሳዛኝ የሆነ መረጃ ተሰምቷል። በሆንግ ኮንግ የመኖሪያ ህንፃዎች ላይ ከባድ የእሳት አደጋ ተከሰተም። በሆንግ ኮንግ ታይፓ ወረዳ በሚገኘው ዋንግፉ ኮርት የመኖሪያ ግቢ ውስጥ በርካታ ከፍታ ያላቸው ህንጻዎች ላይ ከፍተኛ የእሳት አደጋ ደረሰም። በመላው ከተማው በፍጥነት የተሰራጨው ይህ አደጋ አስራ ሶስት ሰዎችን ለእልፈት መዳረጋቸውና ሌሎች በርካቶች መቁሰላቸውን የከተማዋ ባለስልጣንም አረጋግጠዋል። ከሟቾቹ መካከልም አንድ የእሳት አደጋ ሰራተኛም ይገኝበታል። ዋንግፉ ኮርት ታይፓ ወረዳ፣ ሆንግ ኮንግ። ቢያንስ 13 ሰዎች ሞተዋል፣ ሌሎችም ሆስፒታል ገብተዋል። እሳቶቹ በህንፃዎቹ መውጫ ክፍል ላይ በተገጠመው የቀርከሃ እስካፎልዲንግ ምክንያት በፍጥነት ተስፋፍቷልም ተብሎ ይታመናል። የእሳት አደጋ ቢሮው አደጋውን ከፍተኛው ወደ ሆነው ደረጃ አምስት ከፍ አድርጎታል። አሁንም ድረስ ሌሎች ነዋሪዎች በህንፃዎች ውስጥም ተይዘው ሊሆን ይችላል በሚል ፍራቻም የእሳት አደጋ ሰራተኞችና አዳኞችም የፍለጋና የማዳን ስራቸውን አጠናክረውም ቀጥለዋል። ወደ መጨረሻው ጉዳያችን ስናመራ ጣሊያን ሴቶችን መግደል የተለየ ወንጀል የሚያደርግ ሕግ አጽድቃለች። ይህም እጅግ እያነጋገረ ይገኛል። የጣሊያን መንግስት በቅርቡ ባሳለፈው ታሪካዊ ውሳኔ ሴቶችን መግደል የሚባለውን ወንጀል በሕግ የተለየና ከባድ ቅጣት የሚያስከትል ድርጊት እንዲሆንም አጽድቋል። ይህ እርምጃ በአገሪቱ የጨመረ የመጣውን በጾታ ላይ የተመሰረተ ጥቃት ለመከላከል ና ለተጎጂዎች ጥበቃ ለመስጠትም ያለመ ነው። ፌሚሳይድ ማለት ሴትን ወይም ሴት ልጅን በጾቷ ምክንያት ብቻ ኢላማ አድርጎ መግደል ማለት ነው። ይህ ወንጀል ብዙውን ጊዜ የሚ የሚፈጸመው በቀድሞ ወይም በአሁን አጋሮች፣ የቤተሰብ አባላት ወይም ወንድ በሆኑ ግለሰቦች ሲሆን ዋናው ምክንያቱም በሴቶች ላይ የሚነገር የበላይነት ስሜት ወይም ሴቶችን እንደ ንብረት የመመልከት አመለካከት ነውም ተብሏል። በጣሊያን የተላለፈው አዲስ ውሳኔ በስራ ላይ የዋሉትን አጠቃላይ የወንጀል ህጎች ከመጠቀም ባለፈ ፌሚሳይድን የሚፈጽሙ ወንጀለኞችን በተጨማሪና በከፋ ቅጣት ተጠያቂም ያደርጋል። ህጉ ፌሚሳይድን እንደ ሌላ ወንጀል ሳይሆን በፆታ ላይ የተመሰረተ ጥላቻ እንደሆነ በግልጽ እንዲታወቅ ህጋዊ እውቅናም ይሰጣል። ይህም ሴትን የገደለ ሰው በሌሎች አጠቃላይ ግድያ ወንጀሎች ከሚጣልበት ቅጣት በተጨማሪ የተጠናከረ ቅጣት እንዲጣልበት ያደርጋል። በተጨማሪም አዲስ ውግ ወንጀሉ ከመፈጸሙ በፊት ጥቃትና ማስፈራሪያ ደርሶባቸው ለፖሊስ ያመላከቱ ሴቶች በአፋጣኝ ለመከላከልና ጠበቃም ለመመደብ የሚያስችል ድንጋጌዎችንም ያካትታል። ህጉ ፌሚሳይድን እንደ ሌላ ወንጀል ሳይሆን በፆታ ላይ የተመሰረተ ጥላቻ እንደሆነ በግልጽ እንዲታወቅ ህጋዊ እውቅናም ይሰጣል ይህም ሴትን የገደለ ሰው በሌሎች አጠቃላይ ግድያ ወንጀሎች ከሚጣልበት በተጨማሪ የተጠናከረ ቅጣት እንዲጣልበት ያደርጋል። በተጨማሪም አዲስ ውግ ወንጀሉ ከመፈጸሙ በፊት ጥቃትና ማስፈራሪያ ደርሶባቸው ለፖሊስ ያመላከቱ ሴቶች በአፋጣኝ ለመከላከልና ጠበቃም ለመመደብም የሚያስችል ድንጋጌዎችንም ያካትታል። ውድ ተመልካቾቻችን ለእሳቱ የነበረን መረጃ